ሰመመን ምዕራፍ አምስት ከምሽቱ ሶስት ሰዓት አካባቢ ይሆናል። ማርታ ገና ከውጪ አልገባችም። ትዕግስትና ሁለት የመኝታ ክፍል ጓደኞቿ አልጋቸው ላይ ጋደም ብለው ከመጀመሪያ ዓመት ኮርስ አንዱ የሆነውን የኢትዮጵያ ታሪክ እያጠኑ ይጠያየቃሉ። የመኝታ ቤት ክፍላቸው በር ሳይንኳኳ ተከፈተ። ቤተልሔም አሰግድ አንገቷን ብቻ ወደ ውስጥ ብቅ አድርጋ ተመለከተች። ኦ ቤተልሔም፣ ግቢ አሏት፣ ሶስቱም በአንድ ድምፅ ማርታ አልመጣችም እንዴ ስትል ጠየቀች። ግን ትመጣለች፣ አሏት ደግሞ ወደ ውስጥ ገብታ ትዕግስት አልጋ ላይ ከገባች በኋላ ተቀመጠች። ምነው ቆየች? ቶሎ እመጣለሁ ብላኝ ነበር አለች ቤተልሔም። ሰዓቱ እኮ 3 ሰዓት ከሩብ ሆኗል አለች። ለመሆኑስ ብትመለስ ዘበኞቹ ያስገቧታልን ብላ ጠየቀቻቸው። ከመጣችስ ያስገቧታል። ልጅቷ እኮ ማርታ ነች አለች ትዕግስት በቀንድ አይነት አነጋገር የማርታን ቅልጥፍ እና ለመግለጽ በእርግጥም ማርታ እንኳንም አምሽታ ኤኒ ታይም በመጣፍ ቁጥር ጥብቅነን የሚሉት የጥበቃ ጓዶች ጠርሷን አሳይታ ውሃ አድርጋቸው ነው የምትገበው። ይልቅ አለች ትዕግስት በመቀጠል ይልቅስ መምጣቷን ተጠራጠሪልኝ። ለቤተልሔም ጉዳዩን ግዳ ነገር አይደለም። ይልቁንስ በተሳካ ጊዜ አብረው ነው ምሽቱን የሚወጡት። ቤተልሔምም ከትዕግስት ያስተዋወቀቻት ማርታ ናት። የእነሱ ጓደኙነት ግን ከውጭ ጀምሮ ነው። አራት ዓመት ያህል አላቸው። እንዲያውም ቀድማት ዩኒቨርሲቲ በመግባቷ በመሀል ለተወሰነ ጊዜ ጓደኝነታቸው ላልቶ ነበር እንጂ መጀመሪያ ላይ በጣም ጥብቅ ጓደኛማሞች ነበሩ። ቤተልሔምም አሁን የሁለተኛ ዓመት ተማሪ ነች። ቤተልሔም የትግስት አገላለጽ ስለገባት ሳቀችና፣ መምጣትስ ትመጣለች። እዛ ሰርጉ ቦታ ሆናኮ ነው የሄደችው። ቀን አብሬያት ነበርኩኝ። ስለ ሁኔታው ተነጋግረን ለነገ እንዳንደክም ዛሬ እዚሁ አድረን ጠዋት ለመሄድ ወስነናል፤ አለቻት ትግስት እዛላትና እሁድ የጓደኛዋ ሰርግ እንደሚኖር ማርታ ነግራት እንደነበር አንቺም አብረሽ ትሄጃለሽ ለካ አለች ቤተልሔም የትዕግስት አይን አይን እየተመለከተች። እስኪ እዜራ ቃል ጥናት እኮ ተከምሯል አለች ትዕግስት በማመንታት ያህል። ከኮሪደሩ ውስጥ የታኮ ጫማ ድምፅ ስለተሰማቸው ጭውውታቸውን ላፍታ ያህል አቋረጡ። አንዳች ነገር በኋላው እንደሚያባረረው ሰው ማርታ በሩን ብርግድ አድርጋ ገባች። ቤተልሔምም ከክፍሏ በማግኘቷ ደስ አላት። ትንፋሷ እጥር እጥር እያለ ሄይ እንዴት ናችሁ? አለች ቆየው፣ አይደለ አለች ትዕግስትም። ሳመቻት ከማዶ ያሉትን ሁለት ልጃገረዶች በፈገግታ ብቻ ሰላምታ ተለዋውጣቸው ከቤተልሔም ጎን ቁጭ አለች። እንዴት ነው አለችና ቤተልሔምን ጠቀስ አረገቻት። በሳመቻት ጊዜ ከንፈሯ እጅግ ለስልሶባት ነበረ። ለሚስጥር ድርጊቶቻቸው ከንግግር የበለጠ በጥቅሻና በምልክት ይግባባሉ። ምን ታደርጊያለሽ? አለችና ማርታ ከነ ልብሷ መኝታዋ ላይ ወጣ ጋደም አለች። ግን በእርግጥ ተርጉ ቦታ ነው ያመሸሹ? አለች ቤተልሔም ጥርጣሬ በተሞላበት አነጋገር ሙች። እዚያውን ያመሸው አለች ማርታ። ስንሰራ መሸንና የቅርብ የሆነውን ማታ ጓዳ ገብተን እራት ከበላን በኋላ አንድ ውስኪ ተከፈተልን። ሌላ ነበር። አትሄጂም ብለውኝ ነው በግድ የመጣሁት። ለምን ታዲያ ምንም የቀመሻት? መሲም ሁለት መለኪያ ነች እኮ የጠጣኋት ቤትዬ፣ ሙች እሺ ከዚያስ? ማንሸኘሽ አለቻት፣ ከፊል ቅናት በተቀላቀለበት አነጋገር። አንዱ ባለ ቆርቆሮ ነው ትግስት። ነገሩ ስለገባት ሳቀች። ከሳዶ የተገኙት ሁለት ልጃገረዶች ከንፈራቸውን ከድነው ሳቁ። በከፊል ቢያጠኑም በከፊል ጆሮአቸው እነ ማርታ ጨዋታ ላይ ነበር። በሉን ተኛ አለች ማርታ ሹራቧን እያወለቀች። ነገ እኮ በጧት ተነሽዎች ነን። አዋራ ትናንትም አልተኛሁም። ሁኔታውን ሳረጋግጥ ረጋግጥ ብዬ እኮ ነው አንቺ ጋር የመጣሁት አለችና በተለይም ከተቀመጠችበት ተነሳች። ሁኔታው ሁሉ የተሟላ ነው፣ ጠዋት ተነስተን መሄድ ብቻ። ደግሞ ትዕግስትን አንድ በያት እያመነታች ነው። ለምኑ ለመሄድ አለች ማርታ በቁርጠኝነት አነጋገር። ወደ በቀበሌ ተገዳ መናሄዷማ አይቀርም አለች በልማዳዊ አነጋገሯ። ሆ ሆ፣ ፈተናኮ የተቀራረበ ነው አለች ትዕግስት በማመንታት አይነት። አብዛኛውን ልቧ ግን በመሄድ ላይ እያጋደለ ነበር። ታዲያ በአንድ ቀን ተአምር ልትፈጥሪ ነው ስትል ቤተልሔም ተነሳች። ልትሄድ የነበረችው ሴትዮ ጭራሽ ወገቧን ይዛ ማብራሪያ ስትሰጥ ጀመረች። የሁለተኛ ተማሪ በመሆኑ አገላለጹ፣ አሁን የመጀመሪያ ዓመት ተማሪ የሚጨነቁበትን ሁኔታ አርጌው አልፌዋለሁ የሚል የጸባይ ስሜት አስገጋባች። አንድ ነገር ልንገርሽማ አትግስት ስትል ጀመረች። ይሄ ፍሬሽ ማን ላይ መረበሽ፣ መጨነቅ፣ ራስ ማስተቃየት ዝም ብሎ እየተለመደ የመጣ ነገር ነው። አምናም በእኛ ጊዜ እንዲሁ ነበር። ማጥናት ሳይሆን ፊደላት መሰነጣጠቅ ነበር የተያያዘው። በዚያ ላይ ሁሉ ነገሩ የጭንቅ ግቢ ነበር የሚመስለው። ከፊሉ ዊዝድሮዋል ለመውጣት ሲሯሯት፣ አንዳንዱ ሲቀልድ፣ አንዳንዱ ሌክቸሮች በእጇ ናቸው እየተባለ ስትማታ፣ አንዳንዱ ከአቅሙ በላይ ሌሊቱን ሙሉ ሲያጠና በተቀመጠበት እንቅልፍ ሲወስደው ምን ቁጡ ግን መጨረሻው ምን መሰለሽ? ከማዶ ያሉት ሁለት ለጋ ገረዶች ጆሮቸውን በጣም አስልተው ይሰማሉ። ማርታ ብቻ እንደማሸለብ ስላረጋት በሰመመን ነበር የምታዳምጠው። ቤተልሔም ቀጠለች። መጨረሻ ላይ ነው ያ የገና ማዕበል መጣና ሁሉንም ለየ። መውደቅ ያለበት ወደቀ፣ ማለፍ ያለበት አለፈ። ታዲያ ለነሱማ ይሄ እኮ መፍጨርጨር ነው አለች ትግስ ባልተደነቀ ስሜት ማለት አለች ቤተልሔም ልትል የፈለገችውን በቅጦ እንዳልተደረዳችላት በመገመት ታዲያ መውደቅ ወይም ማለፍ ከሁለት አንዱን መጋፈጥ የማይቀረዳ ሆኖ ሳለ መጨነቁ ምን ይጠቅማል እንደኔ የሚያስፈልገው የተወሰነውን ነገር በፕሮግራም ማጥናት ነው ከዚያ ውጭ የራሱ ጉዳይ ግን የሚገርምሽ ደግሞ ዩኒቨርሲቲ ውስጥ አንድ የሚያስጠላው ነገር አንቺ እንደ ሌላው ጥናቱ ላይ ተደፍተሽበት ካላድርሽ ደህና ውጤት ያመጣሽ እንደሆነ ሀሜቱ መቀራ ነው ሌክቸሩን አውርዳው ነው ነው ሀሜቱ። ሬጅስትራል ውስጥ ወይም ዘመድ አላት ይላሉ። ፈተና ወጥቶላት ነው ይላሉ። ሌክቸረሩን እግሩ ላይ ወድቃ ለምናው ነው ይላሉ። ጉቦ ሰተው ነው ይላሉ። ኧረ ስንቱን ነው የሚሉት? ዩኒቨርሲቲ የገባ ተማሪ በግድ መሰቃየት አለበት እንዴ? እንደኔ የአንድ ስታንዳርድ ተማሪ ጉዳይ እያንዳንዱ፣ ብዙም ሳይጨነቅ ቶሎ የሚገባው ተማሪ እንዴት ነው የሚታየው? ሌላው ጊዜ እንደ ሌሎቹ ብዙ ሰርቶ ትንሽ የሚገባው ካለስ በተዘዋዋሪም ቢሆን ራሱን በፕሮግራም ከሚያጠኑትና በቀላሉ ከሚገባቸው ምደባ ላይ ነበር የምታወራው እንግዲህ ብዙ እንድትናገር ያረጋት ቁስሏ ነው አምና የመጀመሪያ ዓመት ተማሪ ሳለች ከላይ የጠቀሰቻቸው ሁኔታዎች ታምታባቸዋለች እንዲያውም በጣም ደካማ በነበረችበት በኢትዮጵያ ጂኦግራፊ ኮርስ ቢ ማምጣቷ ከአስተማሪው ጋር በግልጽ እንድትጠረጠር አድርጓታል እሷ ግን እኔ የሴንት ሜሪ ተማሪ ስለነበርኩ ጥሩ መሰረት ስለነበረኝ የዩኒቨርሲቲ ተማሪ ላይ በመሆንኩ ጊዜ ብዙም ማቀውን ነገር እዛ ላይ በመተግበሬ ነው ባይነች። የማንኛውም የትምህርት አይነት ገለጻ በእንግሊዝኛ ቋንቋ ስለሚሰጥና እሷ ደግሞ እንግሊዝኛ ፍሉዌንት ነኝ ስለምትል በቀላሉ ለመረዳቷ፣ ይህንም በከፊል ታማኝነት ያለው መከላከያዋ ነው። በእርግጥም እንግሊዝኛ ስትናገር ለሚሰማት ፕሮናውንሴሽኗ የሚሸጥ ቢሆን ኖሮ ያዋጣላት ነበር። እምልሽ ስትል ቀጠለች አንዳንዶቹ እንደሚሉት ጭራሽ አላጠናም ማለት እንኳን ዝም ብሎ ነው። ማንኛውም ተማሪ ቢሆን ያጠናል። የሚለያየው የአጠናን ደረጃና ስልቱ ብቻ ነው። ግማሹ ሌሊቱን ከቀን እያገናኘ ያጠናል፣ ግማሹ ደግሞ በፕሮግራም አጭር ጊዜ ያጠናል። በሳይኮሎጂ እንደተማር ነው ግን ጥሩ ዘዴ በአንድና በሁለት ሰዓት ውስጥ የተወሰነ እረፍት መውሰዱ ነው። እንቅልፍ በደንብ መተኛትም አይምሮ ጥናትን በደንብ እንዲቀበል ያደርጋል። የሳይኮሎጂ ነገር ስታነሳ ግልፍ አላት ጥሩ አስተማሪ ደርሷት ስለነበር በእርግጥም ጥሩ እውቀት ገብይታበታለች። የሳይኮሎጂ አስተማሪያችን ስለ ጥናት ዘዴ ሲያስተምር ምን አላይ መሰለሽ? ከዩኒቨርሲቲ ውስጥ እንዲህ ከመጠን በላይ እያጠኑ ነው የሚያሳልፉ ተማሪዎች የመማር ኃይል ፖቴንሻል የላቸውም ዩኒቨርሲቲ ውስጥ የሚቆዩት በትግል ነው። ስለዚህም ጨርሰው በሚመደቡበት ስራ ላይ በቂ ግልጋሎት ሊሰጡ አይችሉም ያለው ትዝ ይለኛል። ችሎታው ካለሽ በቀላሉ ሊገባሽ ይገባል። ችሎታው ከሌለሽ ግን ከንቱ ትግል ነው። ግን እኮ ሳይኮሎጂ መስጠት የነበረበት መጀመሪያ ዓመት ላይ ነው፣ ከብዙ ጭንቀት ሊያደን ይችል ነበር ስትል የራሷን ግምት አከለችበት። ማርታ ከሰመናዊ እንቅልፏ ባና ተመለከተቻቸው። አይኗፍም መስሏል። አልተኛችሁም? እንዲ አለች፣ ግንባሯን እንደቋጠረች ከእንቅልፍ መንፈስ ሳቢያ በሚመነጭ ቁጣ የተሞላበት አነጋገር። አንቺ ቤቲ፣ ሂጂ እና ተኚ፣ ጠዋት እኮ ህያጆች ነን። ቀና ብላ ወደ ማዶ ደግሞ ተመለከተች። ሁለቱ ልጃገረዶች ገና እያጠኑ ነበር። መብራቱን ሊያጠፉላት እንደማይችሉ ገባትና ብስጭት ብላ ተመልሳ ተኛች።